ዛሬ እኛ ቤታችን ላይ በሰላም አየር ከሰላማዊ ቤተሰብ ጋር ተዘያይረን የአማረንን በልተን ተደስተን ዒድን እያሳለ በዚህ ሰዓት ላይ እነሱ ቦምብ እየዘነበባቸው፣ ዒድ ነገ ነው ተነጎዲያ ነው እየተባለ ቦምብ እየዘነበባቸው፣ እስቲ ድዋ እናድርግላቸው። እኛ በደስታ ማርጠን ምግብ እየበላን ያለ ምግብ ልናደርስላቸው አንችልም። ዑዝር አለን ዱአ ግን ላለማድረግ ዑዝር የለንም በምን ያህል እያስታወስናቸው አለን በምን ያህል ስለ ዋነታችን ተጨንቀን እያለቀስንላቸው እሱ ወደ አላህ እንመለስ ያ ረቢ ማረን እንበለው እኛ በየሰከንዱ ወንጀላችን በጣም መስሉ ማረን በቃ ያስናል እኮ ያ ረቢ አላህ እኮ ለነዚህ ፃናቶች መነሳቅቶት አይደለም እያንዳንዳችን ግን አላህ እየፈተነበት በምንችለው በዛች አቅማችን ምንድን ነው ለነዚህ እህት ወንድሞቻች ያለቀስ ነው ዱአ ያደረግንላቸው። በዚህ እየተፈተል ብስሚላ አልሐምዱሊላህ ረቢል ዓለሚን አሰላቱ ሰላሙ ዓላ ነቢይና ሙሐመድ ወአላ አልህ ወሰሕብህ ወታቢዒን ላ የውምዲን አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ሰብር አድርጋችሁ እንድታዳምጡኝ ነው። አላህ ሱብሓነሁ ወተዓላ ይህ የተከበረ የሆነው የኢደል አድሓ አረፋ በዓልን በዚህ በሚያምርና በሚያስደስት በጣም በተረጋጋ ሁኔታ እንድናከብር አድርጎናል። አልሐምዱሊላህ ተቀበለ አላሁ ሚና ወሚንኩም ሳሊሃል አዕማል። ኢንሻአላህ አንድ ሁለት መልእክት ለማስተላለፍ ነው። ለማሳጠር ሞክራለሁ፣ አላረዝምባችሁም። የመጀመሪያው ከተክቢራ ጋር ተያይዞ ያለው ነገር ነው። ተክቢራ አላህ ስብሓን ወተዓላ የምናለቅበት የሆነ ነገር ነው። አላሁ አክበሩ ስንል አላህ ትልቅ ነው ማለት ነው። እንግዲህ በአረፋ ይህ ሰሞን ዙልሕጃ ከገባ አንደኛው ቀን ጀምሮ አስሩን ቀን አላህን እያላቅም እንቆያለን። በሐዲስ ላይ ነው መጣው እንደተረጋገጠው እንግዲህ ምን ያህል የቤት ሥራውን የተወጣ ነው ሁላችንም ራሳችን እንጠየቅበት ነው። ግን እኔ አሁን እዚህ ጋር ትንሽ ቀር ያለኝ አያመ ተሽሪቅ እንደመሆኑ ያው ትናንትና ዒድ አሳልፈናል። ዛሬ ነገ እስከ ተነጎዳ ድረስ ተግቢራው ይቀጥላል። የአያመ ተሽሪቁ ተግቢራ ደግሞ የበለጠ የገዘፈ አላህን ነው የምናለቅበት። ስለዚህ መስጅድ ውስጥ የአምስት ወቅት ሰላት ከተሰገደ በኋላ ከኢማማችን ከሆነ ተክቢራ በምናደርግ ሰዓት ወኔ ሊኖረን ይገባል፣ ቅር ልንሰኝ አይገባም። ይህ ማለት ማለት ነው አላሁ አክበር ማለት ቅር የሚያሰኘው አለ ማለት አይደለም። ግን ማንን ሰዎች አለ ብዙም ጊዜ የሚያባክን ነገር አይደለም። ቢበዛ 120 ሰከንድ ወይ 180 ሰከንድ 3 ደቂቃ ያህል ቆይበን አላህ እንደማታለቅ። በዚች ምድር ላይ ትልቅ የሆነ ነገር የለም። ይሄ ፍርሳ የሆነ ወቅት ያለው ነገር ነው። አመቱ ሙሉ ምን ሰራው አይደለም። 10 ቀን አመለጠን። ኢብኑ ዑመር እንዲሁም ኡነ ዑመር እንደዚሁም እነ አቡ ሁረይራ ታሪካቸው ሲሰማ ልክ ዙል ሒጃ ከገባ በኋላ 10 ቀን ሙሉ መዲና ገበያ ላይ እየወጡ አላሁ አክበር አላሁ አክበር አላሁ አክበር እያሉ አላህን ያልቁት ነበር። መዲና እስክትንቀደቀ ድረስ ገበያ ሊገበያዩ የወጡ ሰዎች አብረዋቸው እየተከተሉ አላሁ አክበር ይላል። አንዳንድ ሰዎች አፍረት ነገርም ያለብን እንመስላለን። መሆን የለበትም እኛ ሙስሊሞች ነን በአላህ ሱብሐነሁ ወተዓላ ትልቅነት ምንኮራ ሰዎች ነን። ምንሸማቀቅ ምናፍር ሰዎች አይደለም። እኔ ሰዎች ባቲል ሊሆነ አምልኮትን ይዘው አላህ ወለደ እያሉ አላህ ልጅ አለው እያሉ ሌሊቱ ሙሉ ከኒሳ ላ እየጨው ያድራሉ። እስኪነጋ ድረስማ ለባቲል እምነታቸው ጉሮሯቸው እስኪተረተር ድረስ ለባቲል እምነታቸው እምነታቸው ስለሆነ ተደስተውበት ሁሉ ህልም ቢማ ለዳይም ፈሪሁን እንዳለ አላህ ስሙን ሁሉም የሰው ልጅ ሁሉም ህዝብ በሚልበት ነገር ይደሰታል። እንዳለው ማለት በያዝነው እስልምና እንደሰት አላህን በማላቅ አንደሰትም ነው። ስለምንድን ነው አላህ አክበር የሚለው ነገር ወኔ የማይሰጠ? ስለዚህ አላህ ማግዘፍ አለብን፣ አላህም ማላቅ አለብን፣ ወደኋላ ማለት የለብን፣ ድምፃችንን ከፍ ማድረግ አለብን። በዚህ ወቅት ላይ ያላገኘነው ምንድን፣ ቀጣዩ ዓመት ላይ እናገኘው ምንድን አናውቀው፣ ላንደርስ እንችላለን። አላህ ማለት ከምንም በላይ ነው። አላሁ አክበር መልአክቶች የሚሉት ነው ግዙፍ የሆነው ተራራ የሚለው ነው፣ ሸለቆው፣ ውቅያኖሱ፣ ባሕሩ የሚለው ነው፣ እፅዋቱ፣ እንስሳው፣ ደቂቁ፣ ረቂቁ፣ ግዙፍ የሆነው ነገር ሁሉ የሚለው ነው የሰው ልጆች እንሰፍበት አስር ቀን እንዴት እንዳሳለፍ ሁላችን መሬታችን የምናውቀው። ስለዚህ እቺ የቀረችውን ቀን ተክቢራ ላይ እንበርታ፣ አላህን እናልቀው፣ አላህን እናግስፈው። ወደኋላ አንበል አንሸማቀቅ። ይሄ የእስልምና ሸዓኢራ ልእስላም ወመን ዩዓዚም ምን ሸዓኢራ ላህ فإنها من تقوى القلوب ላ የሚለው የአላህን ምልክት የሚያልቅ የሆነ ሰው ይሄ ከልብ ፍርሃት ነው ይላል አላህ። አላሁ አክበር አላሁ አክበር ወልሐምዱ ሊላ ከቲራ ስነ ወሱብሃን ላሂ ቡክረተን ወአሲላ ስነ የአላህ ምልክት ነው። በምድር ላይ እያላቅን ያለ ነው እያገዘፍን ያለ ነው። ይሄ ከልብ ፍርሃት ነው ይላል አላህ። ስለዚህ ይሄ ነገር ለልጆቻችን ተርቢያ መስጠት ሚስቶቻችን እንዲሉ ማድረግ አለበት። አታ ማድቤት እያበሰሉ ምግብ እያቀረቡ ልብስ እያጠቡ ከዒባዳም በዒባዳም ሰዓት ላይ ሆነው ማለት ነው። አካባቢ ላይ ያሉት ወጣቶች ይህንን እንዲሉ እንዲያልቁ እንዲያገዙ ማድረግ መቻላል። ወሊ ቱከቢሩላህ ዓላ ማ አዳኩም ወለዓለኩም ተሽኩሩን የሚለው አላህ ራሱ ይህንኑን ነው። አላህ የፈለገበት አላህ በመራችሁ መመራት እሱን ልታልቁት ነው። ወሊቱ ከቢሩላህ አላሁ አክበር እያላችሁ ልታልቁት ነው።

ቆዳም ያቆማትን ነው የሚያስነባ ነው ልብን የሚያቆስል ነው። በተለይ በዚህ ሰሞን የይሁዳዎች በሚሰሩባቸው ጭካኔ ዛሬ እኛ ቤታችን ላይ በሰላም አየር ከሰላማዊ ቤተሰብ ጋር ተዘያይረን ያማረንን በልተን ተደስተን ዒድን እያሳለፍን በዚህ ሰዓት ላይ እነሱ ቦምብ እየዘነበባቸው፣ ዒድ ነገ ነው ተነጎዲያ ነው እየተባለ ቦምብ እየዘነበባቸው እነዚህ የሚሮጡ ህፃናቶች ፍልስጤም ላይ ድስት ይዘው የእርዳታው ምግብ ለማግኘት ነው የሚሄዱት። በእስራኤል አስራ አንድ ሳምንት ሙሉ እገዳ አድርጋለች፣ የእርዳታ ምግብ እንዳይገባ። ለአዱ ወደ ሶስት ወር አካባቢ ማለት አንድ ቦታ ነው የሚሰጠው። የእርዳታ ምግብ የሚቀመጥበት በብዙ ኪሎሜትር ርቀት ነው ተጉዘው ሄደው ያም ምግብ የሚያገኝ መንገዱን ሳያጋምሱት መሃል ላይ የሚሞቱ ህፃናቶች አሉ። ነፍሰ ጡሮች አሉ፣ ሴቶች አሉ፣ አዛውንቶች አሉ። ደርሰው እንደዛ ወድቀው እየተነሱ ምግብ ነፍስያ ሩህ ማቆያኩን ጥንዱን ተፈቅዶልናል አሉ ልንሞት ልክ ደረስን ሲሉ ጊዜ መጋዘኑን ይዘውባቸዋል። አስብ። ሱብሃንአላህ ያሉበት ሁኔታ የሚያስለቅስ ነው። ህጻናቶች እነዚህን የመሳሰሉ ተጫውተው ያልጨረሱ ምግብ ጋር ደርስን ብለው ከድስት እየጨለፉ የፈላ ውሃ አይፈስባቸውን ሲሻሙ ሩሃቸው ለማቆየት እስቲ ዱዓ እናድርግላችሁ። እኛ በደስታ ማርጠን ምግብ እየበላን ያለን ምግብ ልናደርስላችሁ አንችልም። ዑዝር አለን። ዱዓ ግን ላለማድረግ ዑዝር የለም። በምን ያሉ እያስታወስናቸዋለን። በምን ያሉ ስለ ዋነታችን ተጨንቀን እያለቀስንላቸዋለን። ዒድ ሊደርስ 15 ቀን አካባቢ ሲቀረው በአንድ ቤት ውስጥ አባት ዶክተር ነው። እስራኤል በለቀቀችው ቦምብ ዘጠኝ ልጆቹ በአንዱ ይሞቱበት ሲደርስ ጊዜ ሚስቱ በቦምብ ተመታ ወድቃለች እነሱን ሆስፒታል አድርሶ ሲመለስ እሱን በቦምብ ተከፈተ። አስረኛ ማለት ነው። ሆስፒታል እንደደረሱ ዘጠኙ ሞቱበት። ሚስቱና አንድ ልጁ ብቻ ቀሩ። ከአምስት ቀን በኋላ እሱ ሞተ የለም ልጅ የአስራ አንድ አመት ልጅ ኩላሊቱ በቦምብ ፍንጣሪ ተወቱ ሳምቦ ተጎድቷል። ጭንቅላቱ ተጎርቷል። አይተርፉም ተብሎ እየጠበቃል። እናት ወደ ላይ አንጋጣ እያለቀሰች ያ ረብ እያለች፣ በአንድ ቤት ውስጥ አስር ሰው አስቡት፣ አስራ አንድ ሰው አስቡት፣ አስራ ሁለት ሰው አስቡት። ቦምብ እሳት እየዘነበባቸው በዚህ ሀል፣ በዚህ አስጨናቂ ሁኔታ ውስጥ ነው ያሉት። እዚህ እኛ ምን ሰራ ወንጀል ነው? ምድር ላይ እንደዚህ አይነት መጨቆን፣ መረገጥ ባሪያሙን የሰቆቃ ህይወት እንድንኖር ያደረገን። እስቲ ወደ አላህ ተውበት እንላለን። ተውበት ጊዜ የለውም ገደብ የለውም። እስቲ ወደ አላህ እንመለስ። ያ ረቢ ማረን እንበሉ። እኛ በየሰከንዱ ወንጀላችን በቃ አንበሱ ማረን በቃ ያዝናልኩ ያ ረቢ። አላህ አላህ እኮ ለእነዚህ ህፃናቶች ጻናቶች መድረስ አቅቶታል አይደለም። እኛ እያንዳንዳችን ግን አላህ እየፈተነበት ነው ምንችለው፣ በዛች አቀማችን ምንድን ነው ለነዚህ እህት ወንድሞቻችን ያለቀስነው ዱዓ ያደረግንላቸው። በዚህ እየተፈተነ በቃ እኛ ባለንበት ደስታ ዒድ ደስታ ነው። ና ባለንበት ደስታ ውስጥ ሆነን ደግሞ በዚህ ሰዓት ውስጥ አልቅሰው ተርበው ሞትን እየተጠባበቁ ላሉ እህት ወንድም ህፃናቶች የሆነች ሰዓት ደግሞ ፈራግ ሊኖረን ልናለቅስላቸው ይቀ አላህ ወይ ደረስላቸው

ያ ረቢ አንት አላቃቱም አሪ ነአጂበቱ ቁጥረትክያል አላህን ንለምነው። አላህ ታምረኛው ላክም ሒክማ አለው ጥበብ አለው እለ ተቀጠሮ አለው ያቺ ቀን ስም ደርስ እኮ ነስር ይመጣል። ግልፅ ናለ አደለም እኮ ዛሬ ትላንት ነቢዩ በሕይወት ምድር ላይ እያሉ ሰሓባዎች መታ ነስሩላህ ብሏለሁ አላ ኢነ ረሱላ ላ ቀሪምን ያሏቸው ምድር ጠበበችባቸው ያላችሁ ከመስፋቱ አለ መጪ ነው። አላህ እርዳታ ነው ያሉት፣ አረ አዋጅ አላህ እርዳታ ቅርብ ነው። አላህ ብዙ እርዳታ አሳያችሁ ኢስላምን የበላ ያደርገላችሁ። እነሱ ለኢስላም የኖሩ ጊዜ ለአላህ እውነተኛ ባሪያው ነው የተገዙሳል። ለዚህኛ በዚህ ይልቅ ለአላህ እውነተኛ ባሪያው ነው። ፊልስጤን ውስጥ ስልሳ ሺህ ሰው እየተጨፈጨፈ ስልሳ ሺህ ሰው አስሙት ስልሳ ሺህ ሰው እንኳን ስልሳ ሺህ ሰው እስር ቤት ውስጥ ያለባቸው ሰንጎቃ ሰንጎቃ አይደለም፣ የእድል ነገር ነው። ከእስር ሲወጡ ግማሾቹ አይብሉ መሽተኛው ነው ነው የሚወጡት። የይሁዳ ወታደሮች የሚሰሩባቸው ዝሙት ይሰሩባቸዋል፣ ይደፍሯቸዋል፣ ግብረ ሰዶም ይሰሩባቸዋል፣ ምግብ ይከለክሏቸዋል፣ መድሃኒት ሴቶቻቸውን ይረግጣሉ፣ ደፍረው ይገሉባቸዋል። በዚህ ሰቆቃውስ የጥሩ ዓለም وتلك الأيام نداولها بين الناس ዛሬ የተረጋጋው አገራችን ተገልብጦ ነገ ምን እንደሚሆን አናውቅም። እኮኛ ሰላም ላይ ሆነን ለኔ ዱዓን እንነፍጋቸዋለን። ሰላም ላይ ነው ያለው የሰላም ስለዚህ ዱዓ እናድርግላቸው፣ ዱዓ እናድርግላቸው። ረስተናቸዋል። ረስተን እንኳን ለማዘን ፈልጌ አልነበረም። እና ኢንሻአላህ ይህን ለማስታወስ ብዬ ነው። በዚህ በቀራቸው አቃን ደግሞ የበለጠ ዱዓችን ይበርታ። አላህ በስማሉ ንጠቀም ያደርገን ሱሃን ሸመ ናሳ